ባልን ማን ፈጠረው? የሚል ወግ ነው የኔ ጀግናና ሌሎች መጽሐፉ። ባል ሚስቱን በሥራ ቢረዳት በቤት ውስጥ ቢተጋገዙ የባል ትምከት ቀርቶ የሚስት ተጨቋኝነት ተወግዶ በእኩልነት ቢኖሩ ባሎች በልጆች አስተዳደግ በማዕድ ቤት አስተዳደር የቤት ቀለብ በመግዛት ቢሳተፉ እየተባለ በተለያዩ አጋጣሚዎች ሐሳቦች ይሰነዘራሉ። ትምህርቶች ይሰጣሉ። ቅስቀሳዎች ይደረጋሉ። ሐሳቦቹ መልካሞች ቢሆኑም እጅግ የዘገዩ ናቸው። ምክንያቱም እነኛ ሐሳቦች የሚነሱትና እንዲተገበሩም የሚፈለጉት አብዛኞቹ ሊለወጡበት በማይችሉበት ያለበለዚያም ጥቂት ለውጦችን ብቻ በሚያመጡበት ደረጃ ላይ ከደረሱ በኋላ ነውና ነው። ባልነት ማህበረሰቡ ሲሰራው የሶስት ነገሮች ድምር ውጤት አድርጎ ነው። የወንዴነት፣ የወንድነትና የአባወራነት። ወንዴነት በተፈጥሮ የሚገኝ ጾታ ነው። ወንድነትና አባወራነት ግን ማህበረሰቡ የሚፈጥራቸው ናቸው። ለዚህም ነው ወንዴን ፈጣሪ ባልን ግን ማህበረሰቡ ይፈጥረዋል የሚባለው። በማህበረሰባችን ዘንድ ወንድነት የተፈጥሮ ጾታን ብቻ አያመለክትም። ወንድነት ጀግንነትን፣ አሸናፊነትን፣ ታላቅነትን የሚያመለክት ነው። ወግድልይ ድጓ ወግድልይ ቅኔ ወንዶች ከዋሉበት ውላለሁ እኔ በሚለው የአርበኝነት ግጥመም ወንዶች ብሎ የጠራቸው ጀግኖችን ነው። ወንድ የሚለው ስያሜ ለሴቶችም ሊሰጥ የሚችል ቅጽል ነው። እርሷ እኮ ወንድ ናት ይባላል። እንዲያም ቢሆን እንኳን ማህበረሰባችን ይህንን ስም ለሁለቱም ጾታዎች የሚሰጥበት መንገድ ይለያያል። ማህበረሰባችን ወንድነት ከወንዴነት ጋር የተያያዘ እንዲሆን ይፈልጋል፣ ይጠብቃል። ወንድነትን ከሴቴነት ጋር አብሮ እንዲኖር ግን አይጠብቅም። ለዚህም ነው ወንዱ ልጅ እንደ ሴት አለቀሰ በማለት ማልቀስ ከወንድ የማይጠበቅ፣ ሴት ብታደርገው ግን የማያስገርም ነገር አድርጎ የሚገልጠው። በሌላም በኩል በሴቷ ዘንድ የጀግንነት ስራ የታየባት እንደሆነ በዚያው በሴትነቷ እንደማድነቅ፣ ጉድበል ጃን አሞራ ተደነቅ ሰሜን፣ ሴቷ ልጅ እንደ ወንድ ነዳችው ነጩን በማለት በጣሊያን ጦርነት ጊዜ የገጠመው ለዚህ ነው። ይህም ከወንዶቹ የሚጠበቀውን ሴቷ ልጅ መሥራቷን፣ ለማመላከት በሌላ በኩል ደግሞ ሴቴነትና ሴትነትም እንዲሁ ይለያያል። ሴትነት ጾታ ነው። ሴቴነት ግን ማህበረሰቡ የሚፈጥረው ገጸ ባህሪ ነው። ሴትነትን ከሴቴ ጾታ ጋር ብቻ ሳይሆን ከመሸነፍ፣ ከማልቀስ፣ ከመፍራት፣ ጠባይ ስስ ከመሆን ጋር ማህበረሰቡ አያይዞታል። ይህንኑ በባሰ ሁኔታ ለመግለጥም ሴታ ሴት የሚል ቃል ጨምሮለታል። ሴቶች እንኳን ራሳቸው ከወንዶቹ ጋር ሲጣሉ ድፍረት በተሞላው ልብ ቀሚስ ብለብስ ሴት እንዳልመስልህ እያሉ ይናገራሉ። ፈሪ እንዳልመስልህ ለማለት ነው። ችግሩ ግን ሴትነት ከሴቴዎች የሚጠበቅ ቢከሰት የማይገርም ነገር ተደርጎ ሲወሰድ፣ በተቃራኒው ከወንዴዎች የማይጠበቅና የሚያሳፍር ነገር ተደርጎ መወሰዱ ነው። ማኅበረሰቡ እንዲያደርጉ የቀረጻቸውን ወንድና ሴት የሚባሉ ሁለት ገጸ ባሕርያትን ማኅበራዊ ሚና በተመለከተ በተረቶቹ፣ በግጥሞቹ፣ በአባባሎቹ፣ በስያሜዎቹ፣ በንግግሮቹ ሁሉ ይበልጥ ያጠነክራቸዋል። አሁን እንኳን ሰለጠነ በሚባለው ዘመን ትንንሽ ዕቃዎችን አንቺ፣ ትልልቆቹን ግን አንተ ብለን ነው የምንጠራቸው። ይሄ በተረቱና በአፈታሪኩ በየሰርጉ ልቅሶ እየሰማን ስንቀርጸው የኖርነው ነገር አለቀም ብሎ ነው ስለ ሴቶች መብት የተቋቋሙ ብዙዎቹ ማኅበራትና ድርጅቶች እንኳን ድርጅቶቻቸውን አንተ ብለው እንጂ አንቺ ብለው የሚጠሯት ይሄው የማህበረሰቡ ትርጓሜ ውስጣቸው በማያነቃንቁት መሰረት ላይ ስለተገነባ ነው ባልን መጀመሪያ የሚፈጥሩት ራሳቸው እናቶች ናቸው ወንድ ነህ እያሉ ከሚሰጡት ማሞካሻ ጀምሮ ወደ ማጀታቸው የተጠጋው ልጅ ሴታ ሴት እዚህ ጓዳ ውስጥ ምን ያርመጠምጣል እያሉ እስከ ማባረር ድረስ የባልነቱን ተግባር ከልጅነቱ ያስለምዱታል። ለሴቶች ልጆቻቸው የቤት ሙያ ለማስተማር የሚያደርጉትን ጥረት ያህል ለወንዶች ልጆቻቸው ያንን ለማድረግ አያስቡም። ሲያስቡም እንኳን አንተ ወጡን ሰርተህ ሚስት ምን ልትሰራ ነው እያሉ ከመገረም ጋር ነው። አንዳንድ ጊዜ ማህበረሰቡም ቢሆን የአንዳንድ እናቶችን ተግባር ይቃወማል። ልጁን የቤት ሰራተኛ አድርጋ አስቀረችው። እንግዲህ ይሄ ልጅ ሚስት ነው ባል የሚያገባው ይላችኋል። ብዙዎቻችን የምናቀው ይወለድና እንከፍን እንከፉ ጋን ይሸከማል ከነድፍድፉ የሚለው ስነ ቃል እኮ ጀግንነትን የሚያበረታታ ይመስላል እንጂ መልእክቱ ሌላ ነው። እንከፍንከፍ ከተወለደ ጋንን ከነድፍድፉ ይሸከማል ነው። ጋንን ከነድፍድፉ የሚሸከም እንከፍ ለምን ይሆናል? ጀግናው ስለምን አይሸከምም? ይህንን ነገር ሴቶቹ ሲያደርጉት የሚተች የለም! ወንዶቹ ሲያደርጉት ግን እንደ እንከፍነት ይወሰዳል። ይህን እየሰማ ያደገ ልጅ ታዲያ እህትን ውሃ ሸክማት ቢባል እንዴት እሺ ይላል? በአንድ ወቅት ሁለት ባልና ሚስቶች ተጣሉና ሽምግልና ተቀመጠን ከኔ ጋር ሽማግሌ ሆነ የተቀመጡት ሰዎች በእድሜ የእኔ ንጥፍና ከዚያ በላይ የሚሆኑ ነበሩ። እኔ ወደ ሽምግልና የገባሁት ቤተሰቡም በሌላ ሁኔታ ስለማቅ ነበር የጠቡ መነሻ ባልየው ከሚስታቸው ውጭ ሌሎች ልጆች እንዳሏቸው መታወቁ ነበር ሚስት በዚህ አይነት ልንተማመን አንችልም መጀመሪያ ነገር ትዳሬን አፍርሷል ሁለተኛም ዋሽቶኛል ብለው ለሽማግሌዎች አቀረቡ ወደ ሰባ ዓመት የተጠጉት አንደኛው ሽማግሌ የተናገሩት ነገር ምን ጊዜም አይረሳኝም ወንድ ልጅ ሌላ ቦታ ይሂድ ማለት እኮ ወንድ ልጅ አይሽና ማለት ነው የሚል ምሳሌ አመጡ ከሁለት ሰዎች በቀር ሌሎቹ አምስት ሽማግሌዎች ይህንኑ ሐሳብ አጠናከሩት። ማኅበረሰቡ ለወንዶች እዚህ ድረስ መብት ይሰጣል ማለት ነው። ይህንን እየሰማ ያደገ ልጅ ነገ ምን ዐይነት ባል ሊሆን ይችላል? ጥሩ ወንድ በሌለበት ጥሩ ባል፣ ጥሩ ሴት በሌለበትም ጥሩ ሚስት መመኘት የዋህነት። ምዕራባውያን ባሎች ከኢትዮጵያውያን በተሻለ የጓዳውን ሥራ ይሠሩታል። ጓደኞቻቸው ይህንን ቢያውቁ ምንም አይመስላቸውም፣ እነርሱም ያንኑ ያደርጉታልና። ቤት በመዋላቸው ወይም ጓዳ ጓዳውን በመዋላቸው ሴታ ሴት ብሎ የሚሰድባቸው የለም። ለምን? እነርሱ በጾታ ወንዴዎች ናቸው። በእኛ አገር ካሉት ወንዴዎች ጋር የጸቷ ልዩነት የለባቸው። ልዩነቱ ማህበረሰቡ አንድ አይነት ሆነው የተፈጠሩበትን ወንዴዎች ሁለት አይነት አድርጎ እንደገና መፍጠሩ ነው። ያኛው ማህበረሰብ ወንድ በሚለው ገጸ ባህሪ የሰጠው ትርጓሜ ጓዳውን እንዲጨምር መሆኑን እና የእኛ ማህበረሰብ ጓዳ ጓዳውን መከልከሉ ነው ልዩነቱ። በዚህም ነው ባልን ማህበረሰቡ ይፈጥረዋል የሚባለው። እዚህም በየጎረቤቶቻችን ቀድሞ የነቃ ቤተሰብ አጊተውና የማህበረሰቡንም ትችት ችለው ባልነትን ለወንድነት ከተሰጠው ትርጉም በተጨማሪ አስፍተው የተቀረጹ ወንዶች አሉ። የሴቶችን ማህበራዊ ሚና መጋራት የባልነት አንዱ ተግባር አድርገው እንዲወስዱት ሆነው በመቀረጻቸው በጾታ ከሌሎች ወንዶች አንዱ ቢሆኑም እንኳ ባልነቱ ላይ ግን ሌላ ሆነው መልሰው ተወልደዋል። ባልን ማህበረሰብ ይፈጥረዋል ማለት ይሄ ነው። እነዚህን ባሎች ማግኘት የሚቻለው ከዛሬ ሕፃናት ውስጥ ነው። እነዚህን ባሎች የመፍጠር ስልጣንም በዛሬው ማህበረሰብ ጫንቃ ላይ ነው። ልጆቻችን በሕፃንነታቸው ያልተማሩትን ስራ በኋላ ከየት ያመጡታል? በልጅነታቸው ያላወቁትን ጓዳ በኋላ የት ያውቁታል? በልጅነታቸው ያልተረከቡትን ኃላፊነት በኋላ